አሁን ደግሞ የጠዋት ገበያ መረጃን የምናጋራበት ሰዓት ላይ ደርሰናል። መረጃዎቹ ልታጋራን ባልደረባችን ብሩክታይት አስራት የጠበቀች ነው። ብሩክታይት መቀጠል ይቻላል። አመሰግናለሁ። ተመልካቾቻችን ከጠዋት ገበያ መረጃዎች ጋር አብራችን ቆዩ። ባሳለፍ ነው አመት መጨረሻ ወደ ስራ የገባው አዲሱ የገቢ ግብር አዋጅ የሀገሪቱን አሁናዊ የምጣኔ ሀብት ደረጃ ከግምት ውስጥ ያስገባ መሆኑ ተገልጿል። በአዋጅ ዙሪያ የገቢዎች ሚኒስቴር ለባለ ድርሻ አካላት የግንዛቤ ማስጨበጫ መድረኮችን እያካሄደ ይገኛል ተጨማሪያለን ግብር ከእያንዳንዱ ግለሰብ የየዕለት እንቅስቃሴ ጋር በእጅጉ የተቆራኘ ነው ግብር ለልማት ለማህበራዊ አገልግሎቶች መስፋፋት ለሀገር ደህንነት ለፍትህና መልካም አስተዳደር መስፈንና ለሌሎችም የጎላ አስተዋጽኦ ያበረክታል በኢትዮጵያ ባለፉት ዓመታት የግብር ስርዓቱ ሲመራበት የነበረው አዋጅ ተሻሽሎና በሕዝብ ተወካዮች ምክር ቤት ጸድቆ በ2017 መጨረሻ ወደ ስራ ገብቷል። የገቢዎች ሚኒስቴርም የተሻሻለውን አዋጅ አስመልክቶ የግንዛቤ ማስጨበጫ መድረኮች እያካሄደ ይገኛል። ረዘም ላሉ ዓመታት በስራ ላይ የቆየውን የገቢ ግብር አዋጅም ማሻሻል ያስፈለገበት ምክንያት ስርዓቱ የሀገሪቱ ኢኮኖሚ የደረሰበትን ደረጃ ያማከለ እንዲሆን ለማድረግ ታስቦ መሆኑ ተገልጿል። ይህ አዋጅ እንግዲህ ቀደም ብሎ በነበሩት አንቀጾች ላይ ተጨማሪ አንቀጾችን ያካተተ አዋጅ ነው። መሻሻያም የተደረገባቸው ማስከፋያ ምጣኔዎች አሉ። ይህን ሁሉ ታሳቢ ያደረገ የወቅቱን እንቅስቃሴ የወቅቱን ዓለም አቀፋዊ ኢኮኖሚያዊ እንቅስቃሴ መሰረት ያደረገ ቀደም ብሎም ደግሞ የግልጸኝነት ጉድለት የነበረባቸው ድንጋጌዎችንም መር ግልጽ ለማድረግ አሻሚ የነበሩትንም ውጣውረድ በዚህ ምክንያት ለግብር ከፋዮች ይፈጥሩ የነበሩትንም ግልጽ ለማድረግ እንዲያስችል በደንብ ታይቶ ማሻሻያ የተደረገበት እና ቀላል የግብር አከፋፈል ስርዓት እንዲኖር በሌላ በኩል ደግሞ በታክስ ማጭበርበር በታክስ ወራ የሚሳተፉትንም ለመከላከል የሚያስችል ድንጋጌና ስርዓት ያለው አዋጅ ነው። አዲሱ የገቢ ግብር አዋጅ በርካታ አዳዲስ ማዕቀፎችና የተሻሻሉ ጉዳዮችን ማካተቱን ሀገር ከዘርፉ የምታገኘው ገቢ እንዲጨምር ያደርጋል ተብሏል። ግብር ከፋዮች ቀደም ብሎ የነበራቸው ሶስት ደረጃ ደረጃ ሀ፣ ደረጃ ለ፣ ደረጃ ሐ የተባለው አሁን ወደ ሁለት ደረጃ ማሻሻያ ተደርገበታል። ስለዚህ በተለይም ደረጃ ለ ምንላቸው ግብር ከፋዮች ሂሳብ መዝገብ እንዲይዙ አይገደዱም። በራሳቸው ፈቃድ ሂሳብ መዝገብ የመያዝ ፍላጎት ካላቸው ግን ሕጉ አይከለክልም። በዚህ በተሻሻለው አዋጅ ግብር ከፋዮች ለዘመኑ ባለፈው ዘመን የከፈሉትን አንድ አራተኛም 25% በየሶስት ወሩ እንዲከፍሉ ይደነግጋል። ያ ግብር ከፋይ ማንኛውንም ሽያጭ ሂደቱን በባንክ ትልልፍ ስርዓት ውስጥ ግብይት ካከናወነ ዓመቱ መጨረሻ ላይ ገቢውን ለማረጋገጥ አንዱ የባንክ ስቴትመንት በማቅረብ አንዱ የገቢ ማረጋገጫ አግባብ የምናየው ነው። ስለዚህ ደረጃ ለ ግብር አሰባሰብ ስርዓት ከመገንባት አንጻር ደረሰኝ አሳትመው እንዲጠቀሙ አይገደዱም። ከዚህ በፊትም በገቢ መሰረትነት ውስጥ የሌለ ለምሳሌ የዲጂታል ይዘትነት ያለው የፈጠራ ገቢ ይሄ አሁን አዲስ የገቢ ስርዓት ውስጥ እንዲካተት ነው በዚህ አዋጅ የተደረገው። ሌላው ሚኒመም ታክስ ሚኒመም 2.5 ታክስ እንዲከፍሉ በማስቻል ኢኮኖሚ እድገቱን ለማስቀጠል የሚያስችል ሀብት ለማሰባሰብ የሚያስችል ሁኔታን ታሳቢ አድርጎ የተሻሻለ አዋጅ ነው። ግንዛቤ ማስጨበጫ መድረኮች መዘጋጀታቸው ግብር ከፋዩ ባለማወቅ የሚሰራቸውን ስህተቶች አስቀድሞ ለማረም ያግዛል የሚሉት አምራቾችና የንግዱ ማህበረሰብ አባላት በአዋጁ ላይ ያላቸውን ሀሳብም አጋርተዋል። ግብር ከፋዩ በአዋጁ መሰረት እንግዲህ ያው ንቁ ብቁ አድርጎታል አዋጁ። ምክንያቱም ምንድነው አዋጁ በየአራት ወሩ ማንኛውም ግብር ከፋይ ግብሩ እንዲከፍል የሚያደርግ ነው። 25 ፐርሰንት እንዲከፍል የሚያደርግ ስለሆነ መሰረተ ልማቱን በዛው ልክ ይፋጠናል ብዬ ነው ማስበው። ነገር ግን ምንድን ነው አዋጅ ሲወጣ አስገዳጅ ባይሆን አማካሪ ቢሆን፣ ዘርፎችን ቢያማክር እንዲሁም ደግሞ ዘርፎች እንዲበዙ ማድረግ እንዲችል ቢያደርግ አዋጁ ጥሩ ነው ባይ ነኝ። ቀድመን የሚወጡትን አዋጆችና መመሪያዎችን መሰልጠናችንና ለእኛ እንደዚህ አይነት ግንዛቤ ማስጨበጫ መፈጠሩ ጥሩ ነው። ቀድሞ የመክፈል የግብር አሰራር አለ እና ያ የግብር አሰራር ቀድሞ የመክፈል የግብር አሰራሩ ኢቭን ላስት የር ሎስ እንኳን ቢሆን ድርጅቱ ወደኋላ እያለ የዛሬን አምስት አመት አይነት ክፍያ ነው ዘንድሮ የምንከፍላቸው ክፍያዎች በአጠቃላይ። ምናልባት ዘንድሮ ስራ ሰርተን ሊሆን ይችላል። ያንን እየከፈልን ያለ ነው። ነገር ግን ኔክስት የር ስራ ላይኖር ይችላል። በባህሪው ኮንስትራክሽን አንድ አመት ስራ ይኖራል፣ አንድ አመት ስራ አይኖረውም። ይሄ የተቀመጠውን መስፈርት ይዘን ለመሄድ ትንሽ ከባድ ነው የሚሆነው። በመነጋገር የሚፈታል ይሆናል ብዬ አስባለሁ። የግንዛቤ ማስጨበጫ መድረኮቹ በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ደረጃ በተለያዩ ቅርንጫፍ ጽህፈት ቤቶችም እየተካሄደ ይገኛል። አሁን አሁን በተለያዩ ዘርፎች የሚሰጡ አጫጭር ስልጠናዎችን ስራ አጥ ወጣቶች የስራ ባለቤት እያደረጉ ይገኛሉ። ከነዚህ አጫጭር ስልጠናዎች መካከል የኢንቴሪየር ዲዛይን ወይም የመኖሪያ ቤት ወይም ደግሞ የመስሪያ ቦታዎችን ገጽታ የማሻሻል ስልጠና ከጊዜ ወደ ጊዜ ተፈላጊነቱ እየጨመረ ይገኛል። መቅደስ እንዳለ ከአንድ የኢንቴሪየር ዲዛይን ማሰልጠኛ ተቋም ተገኝታ ያዘጋጀችው ዘገባ አለ፣ አብረን እንከታተል። ሳምሶን ብራን ይባላለሁ። በሙያ አርክቴክት ነኝ። የሀኒክ ኢንቴሪየር ዲዛይን ማሰልጠኛ ተቋም ስራ አስኪያጅና ከመስራቾቹም አንዱ ነኝ። ሀኒክ ኢንቴሪየር ዲዛይን ማሰልጠኛ ተቋም ከስድስት ዓመት በፊት የተቋቋመ ድርጅት ነው። እዚህ የፈቃድ አሰጣጥ ላይ ያው ብዙ ክራይቴሪያዎች ያስፈልጋሉ። የተለያዩ ክፍሎችን ማሟላት እንዲሁም ግብአቶችን ማሟላት ነበረብን። ትንሽ ፋይናንሻሊ ወጣቶችም ስለነበርን ትንሽ ቻሌንጅ አድርጎን ነበር። አብዛኞቻችን መምህራን ስለሆነ ዩኒቨርሲቲ ትንሽ ቻሌንጅ አድርጎን ነበር። እውነት ለመናገር ይህን ተቋም ክሬት ለማድረግ ግን እንደምንም ብለን ኦልሞስት አንድ ዓመት በኋላ ይህን ፈቃድ አግኝተን ወደዚህ ስራ ገብተናል ማለት ነው። በተለይ ደግሞ በአሁን ላይ መንግስትም የተለያዩ ቢሮዎችን እድሳት፣ የተለያዩ ስፔሶቻችንን የተሻለ ማድረግ ቫሊዩ ስላለው ስራም ለመስራት ሊሆን ይችላል። የኑሮ ዘቢያችንን ከማሻሻል አንጻር መንግስት የወሰደው እርምጃ ብዙዎችን ማህበረሰባችንን ማነቃቃት ችሏል። ከዛም በተጨማሪ የፈርኒቸር ግብአቶች ከውጭ መምጣት መቅረታቸው እዚህ ከተማችን ላይ ወይም ሀገራችን ላይ ያለውን የፈርኒቸር ኢንዱስትሪ መነቃቃት አድርጓል እና ከዛም አንጻር እዚህ ሀገር ላይ ያሉትን ባለ ባለሙያዎች ሞር ብቁ ለማድረግ እነዚህ ኢንቴሪር ዲዛይንና የፊኒሽንግ ስራዎች ላይ በጣም ትልቅ አስተዋጽኦ አለው። ተቋማችንም እነዚህም ባለሙያዎች ከማፍራት አንጻር በጣም ተፈላጊ የሆነ ሙያ ስለሆነ ስፔሻ ፈርኒቸር ዲዛይን ላይ ፊኒሽንግ ስራ ላይ የተለያዩ የኢንቴሪር ዲዛይን ኦፊስ ውስጥ የሚሰሩ የዲዛይን ስራዎች ላይ በጣም በትኩረት እየሰራን እንገኛለን። ይህም ብዙ ባለሙያዎችን ለሴክተሩ አብቅተን ስኬታማም ሆኖ ብዙዎቹ የራሳቸው ድርጅት የስራ እድልም ለብዙ ሰው ፈጥረናልም እነሱም ፈጥረዋል ማለት ነው እና ከዛ አንጻር በጣም ተፈላጊ የሆነ ሙያ ዘርፍ ነው። ዮሐንስ መስፍን እባላለሁ የሀኒክ ኢንቴሪየር ዲዛይን ማሰልጠኛ ተቋም የቀድሞ ተማሪ ነበርኩኝ። ትምህርት ከጨረስኩ በኋላ ሀኒክ ኢንቴሪየር ዲዛይን ተቋሙ በመቻቸልኝ የስራ አድል አሁን ላይ ጆይን አድርጌ በሳይት ሱፐርቫይዘር እና ኢንቴሪየር ዲዛይን በመስራት ድርጅቱን እያገለገልኩኝ ይገኛለሁ። አሁን ገበያው ሰፊ አማራጮችም ስላሉትና ብዙ የስራ እድሎችንም የሚፈጠር ስለሆነ ወጣቶች ይህንን የስራ ዘርፍ ቢቀላቀሉ ጥሩ ትርፋማ የሚያደርጋቸውን ስራ ማግኘት ይችላሉ ብዬ አስባለሁ። ስሜ ፈይሰል ይባላል። የሀኒክ የቀድሞ ተማሪ። ከሀኒክ ጨርሼ ከወጣው በኋላ የራሴን የሆነ ፈገግታ ኢንቴሪር ኤንድ ፈርኒቸር የሚባል ድርጅት መስርቼ እየሰራው እገኛለሁ። ገንዘብ ይገኝበታል። በደንብ ገንዘብ የሚገኝበት ዘርፍ ነው ሰፊ ስለሆነ ማለት ነው። ከሌሎች ፕሮፌሽኖች ጋር አንድ ላይ መስራት የሚችልም ፕሮፌሽን ስለሆነ ብዙ ነገሮችን የሚይዝም ነው። ለምሳሌ ሳኒታሪ፣ ኤሌክትሪካል ይይዛል፣ ኮንስትራክሽንን ይይዛል፣ ፈርኒቸር ዲዛይን ፕሮዳክሽንን ይይዛል። ብዙ ነገሮችን አብሮ የሚይዝ ስለሆነ ሰው እንደሚፈልገው ሴክተር በደንብ መስራት የሚችልበትም ሴክተር ነው። አሁን ላይ ሀኒክ ኢንቴሪየር ዲዛይን ማሰልጠኛ ተቋም ሁለት ብራንቾች አሉት። እዚያ አሉት አቴ ታይም አምስት ክላሶችን አቴ ታይም እንሰጣለን። እስካሁን ድረስ 25 ባሾችን አስተምረናል። ይህም 3700 ያህል ተማሪዎችን ለማርኬቱ ሰጥተናል ማለት ነው። አብዛኞቹ የ12 ያክፍል ተማሪዎች ውጤት አልመጣላቸውም እና የአጫጭር ኮርሶች በጣም አሁን ላይ ከረንትሊ ብዙ ጥናቶች እንደሚያመለክቱት ወደ ስራ ቶሎ እንዲገቡ ወጣቶችን ከሚያበረታቱ ነገሮች አንጻር አጫጭር ስልጠናዎች ናቸው። እነዚህ አጫጭር ስልጠናዎች ላይ ወጣቶች ወይም ተማሪዎች ወደ እኛ እንዲመጡ የተለያዩ ዲስካውንቶችን ለተማሪዎች እናደረጋለን። ከዛ በተጨማሪ ያው ማህበራዊ ኃላፊነትም ስላለብን የተለያዩ የነፃ ስልጠናዎችን እየሰጠን ወጣቱ የስራ እድል እንዲፈጥር የበኩላችንን ድርሻ እየተወጣን እንገኛለን። አኔክ ኢንቴሪር ዲዛይን ማሰልጠኛ ተቋም ከአጫጭር ስልጠና ወጥቶ በዩኒቨርሲቲዎችን በዩኒቨርሲቲ ደረጃ ነው የምናስበው፣ እቅዳችንም እንደዛ ነው። ስለዚህ እዛ ደረጃ ላይ አይ ቲንክ በተወሰኑ አመታት ላይ እንደርሳለን ብለን እናስባለን። አብዛኞቹ እኛ ጋም ያሉት የዩኒቨርሲቲ መምህራን ናቸው። በዚህ ካሪኩለሞችን ዴቨሎፕ እያደረግን ነው። እንዲሁም በተለያዩ ከተሞች ላይ የክልል ከተሞች ላይ የተለያዩ ብራንቾችን ከፍተን ክልልም ወጣቶችን አሳታፊ የሚያደርጉ ስራዎችን እየሰራን እንገኛለን። አኒክ ኢንቴሪር ዲዛይን ከማስተማሩ ባለፈ ኢንቴሪር ዲዛይንና ፊኒሽንግ ስራዎችን ይሰራል እዚህም ውስጥ ለተለያዩ የመንግስት ተቋማት ዲዛይንና የፊኒሽንግ ስራዎችን ሰርቷል። ከዚህ ቀደም ለኢትዮ ቴሌኮም፣ ለኢንሳ፣ ለአየር አይል እንዲሁም አዳማ ኢንቨስትመንት ግሩፕ፣ አዳማ ካልቸራል ሙዚየምን እንዲሁም የተለያዩ የግለሰብ ስራዎችን ከዚህ ቀደም ሰርቷል። ይሄን ታሳቢ በማድረግ ደግሞ ሞር ተማሪዎችም የእኛን ድርጅት የሚመርጡት ብዙ ኤክስፒሪንስ ስላለን የምንሰራውን ስራዎች ደግሞ ለተማሪዎቻችን ሄደን ሳይቱ ላይ ስለምናሳያቸው እንዴት እንደተሰራ፣ የገጠሙን ችግሮች ምን አይነት ናቸው፣ ምን ማድረግ አለባቸው የሚለውን ኦን ሳይት ላይ ስለምናሳያቸው ተመልካቾቻችን አሁን ደግሞ የምናልፈው ወደ ጠዋት ገበያ ቅኝት ወደ ምናደርገው ጉዳያችን ነው። ለዛሬ የመረጥነው ቄራ የሚገኘውን የአትክልትና የፍራፍሬ የግብይት ማዕከል ነው። በስፍራውም ደግሞ መረጃዎችን ልታደርሰን ባልደረባችን ኤዶም አማረ ትገኛለች። ኤዶም እንዴት አድረሻል? እንደው በስፍራው ያለው የግብይት ድባብ ምን ይመስላል፣ የምርቶች አቅርቦትና ዋጋቸውስ እንዴት ነው የሚለውን አካተሽ ድባቡን ብታስቃኝን። አመሰግናለሁ፣ ብርክታይት እንደምን አድረሻል? ቀደም ሲል አንቺም እንዳልሽ እንግዲህ በማለዳው የተገኘሁት በዚህ በቄራ የአትክልትና የፍራፍሬ ግብይት ማዕከል ነው። በዚህ ማዕከል ላይ እንግዲህ በርካታ ሁሉም አይነት በሚባል ደረጃ የአትክልትና ፍራፍሬዎች ለግብይት የሚቀርቡበት ነው። ሸማቾችም እንደፍላጎታቸው በጅምላና በችርቻሮ ግብይት የሚፈጽሙበት ቦታ ነው። እንግዲህ እዚህ ቦታ ላይ በማለዳው ተገኝቼ ያለው የአትክልትና ፍራፍሬ ዋጋ ምን ይመስላል ስል እስካሁን ድረስ ቅኝት ሳደርግ ቆይቻለሁ። በዚህም እንግዲህ እዚህ ቦታ ላይ ሽንኩርት ከ45 ብር ጀምሮ እስከ 50 ብር ድረስ እንደ ጥራቱ እየተሸጠ ይገኛል። ድንች እንደዚሁ በኪሎ 25 ብር ነው። ካሮት 60 ብር፣ ቲማቲም 75 ብር ጊስር 35 ብር ቃሪያ ከ90 ብር እስከ መቶ ብር፣ ኤልፎራና ሌላኛው የቃሪያ አይነት ማለት ነው። ሎሚ እንደዚሁ 140 ብር በኪሎ እየተሸጠ ነው የሚገኘው። ጥቅል ጎመን 25 ብር፣ ነጭ ሽንኩርት በኪሎ 250 ብር እየተሸጠ ይገኛል። እንግዲህ እዚህ ቦታ ላይ በኪሎ ከምናገኛቸው አትክልቶች በተጨማሪ እንደዚሁ ደግሞ የጓሮ አትክልቶች የምንላቸው እንደ አበባ ጎ። የአበባ ጎመን አንዷ ፒስ አንዱ አፒስ 120 ብር እየተሸጠች እንደሆነ ነጋዴዎች ነግረውኛል እንደዚሁ የባሮ ሽንኩርት ደግሞ በእስር 100 ብር እየተሸጠ ነው የሚገኘው ጎመንና ቆስጣ እንደዚሁ ሰዎች እንደ ፍላጎታቸው ከ20 ብር ጀምሮ በእስር እየገዙ ተመልክቻለሁ እንደዚሁም ደግሞ ሰላጣ ከ40 ብር ጀምሮ እንደዚሁ በዚህ ቦታ ላይ እየተሸጠ ነው የሚገኘው። በዚህ ስፍራ ላይ እንግዲህ ቀደም ሲል ከጠቀስኳቸው አትክልቶች በተጨማሪ ፍራፍሬዎችም ለግብይት የሚቀርቡበት ቦታ ነው። አቮካዶ በኪሎ 80 ብር እየተሸጠ ነው የሚገኘው። ፓፓያ እንደዚሁ በኪሎ 80 ብር፣ ሀባብ 60 ብር፣ ብርቱካን 150 ብር፣ ሙስ 60 ብርና አፕል ደግሞ አምስቱ ፍሬ 450 ብር እየተሸጠ እንደሆነ እኔም በቅኝቴ ተመልክቻለሁ። ሸማቾችም የሚፈልጉትን አይነት አትክልትና አፍራፍሬ በጅምላም በችርቻሮም ሸምተው ሲወጡም እንደዚሁ ተመልክቻለሁ። እዚህ የግብይት ስፍራ ላይ እንግዲህ ከአትክልትና ፍራፍሬ በተጨማሪ የእንስሳት ተዋጽኦዎችም ለግብይት የቀረቡበት ሁኔታ አለ። በማለዳው ከቄራ አትክልትና ፍራፍሬ የግብይት ስፍራ የነበረኝ ቅኝት ይህንን ይመስላል። ብሩክታይት ለመረጃዎቹ እናመሰግናለን። ሄደውም መልካም ቀን ይሆንልሽ።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 ተመልካቾቻችን የአዲስ ቀን የጠዋት ገበያ መረጃዎች አበቁ። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሆንላችሁ። ተመልካቾችን ወደ እናንተ ልመልሳቸው። መልካም